አችን ማንን ለለማስገባት ዝግጁ ነን፣ ዝግጁ ነን። መገዳደል እንኳን ቢኖር እና ክፍተት ቢኖር እናስታርቃለን፣ እናስታርቃለን፣ እናስታርቃለን። ብዙ አመታት ተለያይተን የኖርን ወንድማማቾች ወንድማማቾች ወንድማማቾች ወንድማማቾች ዛሬ ዛሬ ዛሬ የዚህን የዚህን የሸይጣን የሸይጣን ገመድ ገመድ በጥሰናል፣ ፈጥሰናል።

ሰላም ዘብ እንቆማለን። ራሳችንን የሰላም አምባሳደር ለማድረግ ዝግጁ ነን፣ ዝግጁ ነን፣ ዝግጁ ነን። አላሁ አክበር። አሁን በኋላ በመካከል

ሀገራችን ማንንም ለለ ማስገባት ዝግጁ ነን ዝግጁ ነን። መገዳደል እንኳን ቢኖርና ክፍተት ቢኖር እናስታርቃለን እናስታርቃለን። ለብዙ ዓመታት ተለያይተን የኖርን ወንድማማቾች ወንድማማቾች ወንድማማቾች ወንድማማቾች ዛሬ ዛሬ የዚህን የሸይጧን ገመድ በጥሰናል።